ሰላም ሰላም፣ እንዴት ናችሁ የኔቱ ቤተሰቦች፣ እንዴት ናችሁ፣ ሰላማችሁ ሰላማችሁ ናችሁ ቤተሰቦቼ። ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሮ ቪዲዮውን እና በረታችሁኝ ያድስ ነኝ እና ዛሬ የማሳያችሁ በስልካችን እንዴት ይቱ መክፈት እንችላለን የሚለውን ነገር ነው የማሳያቸው እና በደንብ ተከታተለን እና ወደ ሲቲንግ አሁን እንገባለን ሲቲንግ ውስጥ ከገባን በኋላ አካውንት ኤት ባካፕ የሚለውን እንነካለን ማለት ነው። ባካፕ የሚለውን ስንነካ ማኔጅ አካውንት የሚለውን እንነካለን። ኔክስት የሚወስድን የት ነው? ፕላስ እዚህ ጋር ዝርዝሯ የፕላስ ምልክቷ እንነካለን። እዚህ ጋር ጉግል አለ፣ ፌስቡክ አለ። የጉግል አካውንት እንነካዋለን። ተመልከቱት እኔ እዚህ ጋር የስልኬ ቀፎ ጉግሌን ስላሰርኩትን በፓስዋርድ እናንተ ስለማታስቡ ችግር የለውም። ቀጥታ ይወስዳችኋል ማለት ነው። ኦኬ አሁን እየከፈተ ነው። ተከታተሉ ተከታተሉ። ኦኬ ኢሜይል ኦርፖን ነምበር ፎርጌት ኢሜይል ክሬት አካውንት የሚሉ መጡልን። እዚህ ጋር ኢሜይል ኦርፖን ነንበር በፊት የከፈት ነው አካውንት ካለ የኢሜይል አካውንት ካለ እዚህ ጋር የኢሜይላችን ስም እንጽፍና ኔክስት ብለን ፓስዋርድ ይመጣል። ግን አዲሰኛ ሁን አዲስ ልንከፍት ነው ያሰብ ነው አዲስ የቶብል መክበስ ስለሆነ ያሰብ ነው ክሬኤት አካውንት የሚለውን ስንጫን ሆር ማይ ፐርሰናል ዩዝ የሚለውን እንነካለን ማለት ነው። እዚህ ጋር ፈርስት ኔም ሰርድን የሚላለ ፈርስት ኔም የራሳችን ስም አሁን ማን ልበለው? እዚህ ጋር አስቴር ልበለው፣ አስቴር አስቴር እዚህ ጋር አበበ አበበ ኔክስት እንለዋለን። እዚህ ጋር ማለት ነው እዚህ ጋር ነው፣ እንዳትሳሳቱ። እዚህ ጋር ይር የሚለው ላይ ከ18 ዓመት በላይ መሆን አለበት ለይቱም ማለት ነው። የሚፈቅደውም ከ18 ዓመት በላይ ስለሆነ እድሜያችሁን በትክክል እዚህ ጋር መሙላት አለባችሁ ማለት ነው። አሁን ደይ የሚለው ቀን ላይ ቀን ነው። አንድ ቁጥር ላስገባ እዚህ ጋር ጀንዋሪ ላስገባ እዚ ጋር ይር አመተ ምረት ሁለት ሺህ ላስገባ እናንተን ለማሳየት ስለሆነ ላስገባ። እዚ ጋር ጀንደር ኦር ፊሜል ጾታ ነው። እዚ ጋ ሜል ፊሜል ሴት ከሆናቸው ፊሜል ወንድ ከሆናቸው ሜል ነው። እኔ ሴት ስለሆንኩ ፊሜል ልበለው። እዚ ጋ አሁን ኔክስት የምትላለች እዚ ሽ ጋ ይች ምነካለን። በመቀጠል የሚወስደን የት ነው? እዚ ጋ የሚያመጣልን ይውላችሁ አስቴር አበበስ አደለ ያለው እዚ ጋ ሶስት አመራጮች አሉ። እዚ ጋር አስቴር አበበ አምሳ ሶስት ጂሜል ኮ ሚል አለ። እዚ ጋር አበባ አስቴር ሰባ ሰባት መቶ ሰባ ጂሜል ኮም አለ። እዚህ ጋር ሶስተኛዋ ክሬት ዩር ኦን ጂሜል አድሬስ የሚል አለ። እየ እህቶች እያያችሁ ነው። እዚህ ጋር እኛ አሁን ስማችን ስማችን የሞላ ነው፣ ስም የዩቱባችን ስም የኢሜላችን ስም ማለት ነው። በዚህ እኛ በነዚህ ካልፈለግን አበበ አስቴር ወይም አስቴር አበበ በሚለው ካልፈለግ ክሬት ዩር ኦን ጂሜል የሚለውን ነክተን ሌላ በፈለግ ነው የኢሜይላችን ስም መቀየር ትችላለ እንችላ። እኔ ግን እዚህ ጋር አበበ አስቴር የሚለውን ልንከው እዚህ ጋር ባካልኩት። እዚህ ጋር ኔክስት የሚለውን ነካለሁ። ስለ አሁን ፓስዋርድ አስገቢ እያለ ነው። ቀጥታ አሁን ፓስዋርድ ነው አስገቢ የሚለኝ አሁን ፓስዋርድ እናስገባ። እሺ፣ ኤስሲ ዲኢ አልኩት ዶት ቁጥር ማደባለቅ ስላለብን 3033 አረኩት። እዚ ጋር ደግሞ ፊደል ኤኤሲኢ አደረግኩት። አሁን ስንት ነው፣ ኔክስት የሚለውን እንነካዋለን። ማለት ይሄ አስቴር አበበ ብሎ መጣለን፣ መጣለ ኔክስት የሚለውን እንነካለን። እንቶች ኔክስት የሚለ ስንነካ እዚ ጋር የጉግል ነገሮች ነው። እዚጋ ማንበብ ምን ማድረግ እንዳለባችሁ የጎግል ሕጎችን ማንበብ ከፈለጋችሁ ማንበብ ትችላላችሁ። አለበለዛ አግሪ አግሪ ማለት ተስማምቻለሁ ትሉታላችሁ። ከተስማማችሁ አግሪ ተስማምቻለሁ። አሁን የት የሚወስደን? አግሪ ስንለው ቀጥታ የሚወስደን ጎግላችን እዛ ሲቲንግ ውስጥ ይወስደናል ማለት ነው። ተከተሉ። አሁን ይመጣል። አሁን አግሪ ብለነዋል፣ ተስማምተናል ብለነዋል። አሁን ስለ ተስማማን መልሶ የተወሰደን ጎግላችን ውስጥ ወሰደ ማለት ነው። ተመልከቱ ይኸው መለሰን። ስለዚህ እኛ አሁን ከዚህ ባክ ብለን እንወጣና ባክ ብለን እንወጣና የት እንገባለን? ይቱባችን ላይ እንገባለን ማለት ነው። ይቱባችን ላይ እንገባለን። ይቱባችን ስንገባ እዚህ ጋር ዩ የሚለው እኔ በፊት የከፈኩበት ስላለ ነው እንጂ እናንተ አዲስ ከሆናቸው እዚህ ጋር ይመጣላቸዋል ማለት ነው። የመጀመሪያ ስሙን ይመጣላቸዋል ማለት ነው። እኔ አሁን ዩ የሚለው ልንካ። ኦኬ፣ የበፊት በፊት የከፈኩ ነበረብኝ ነበረኝ። አሁን ኢሱዎች አካውንት ለዋለ ኢሱዎች አካውንት ስለው እቀይረዋሉ ማለት ነው። እዛ ጋ የከፈትኩት ይመጣልኛል ማለት ነው። ይኸው አስቴር አበበ የሚለው መጣልኝ ማለት ነው። አስቴር አበበ፣ አስቴር አበበ የሚለው መጣልኝ። ተመልካቾቼ፣ አስቴር አበበ ይሄው፣ አስቴር አበበ የሚለው መጣልኝ። እዚህ ጋር ክሬት ቻናል የሚለው ከዛ ይሄን እንጫናለን። ፕሮፋይላችን እንጫ እዚህ ጋር ሀውዩር አፔር የሚላለ ፒክቸር አለ። እኔ ማለት ሀንድል አለ ፒክቸር እዚህ ጋር የፕሮፋይል ስን መቀየር ከፈለጋችሁ ጋላሪ ላይ ልግባ እና የሆነ ለእናንተ ላሳያችሁ ነው። እዚህ ጋር ጋላሪ ላይ ልግባ እና የላሳያችሁ ስለፈለኩ ነው። ኦኬ፣ እስኪ ይሄን አርገው ይኸው፣ ይሄ እዚህ ጋር ማጥበብ፣ በዚች ልክ ማጥበብ፣ ይኸው እዚህ ጋር አራት ገብታልኛል። ስለዚህ በአስ ፕሮፋይል ፒክቸር የሚለውን ነካ አለው ማለት ነው። ስነካ እዚህ ጋር ታያችሁ፣ ሰርች እያደረገ ነው። ሊመጣልኝ ነው በቃ። ማህተቦች ሚል ፕሮፋይል አደረግኩ ማለት ነው። ሲቀጥል እዚጋ እኔ ማስቴር አበበ ይላል እዚጋ የዩቱቢን ስም እዚጋ አስቴር አበበ የሚለው የኢሜል ስም ስለሆነ ስም የዩቱቢ ስም መቀየር ከፈለግኩኝ፣ ስም መቀየር ከፈለግኩ እዚጋ ባክልና ይ አበበ አስቴር አበበ አደለ አበበ አበበ አበበ አስቴር እንበለው አስቴር አበብ አስቴር የሚለው ሴ ሲቭ አደረግን። እዚህ ጋር አንድ ላለ አበብ አስቴር መቀየርም ከፈለጋችሁ አበብ አስቴር የሚለው መቀየር ትችላላችሁ፣ እዚህ እስክሪብቶ ምልክት ላይ ነክታችሁ። እኔ ግን ስለምፈልኩት ይሁን። ከዛ ክሬት ቻናል ክሬት ቻናል ትታደርጉ፣ ተከፈተ ማለት ነው። ይሄ ክሬት ቻናል ክሬት ቻናል ይህ ማህተዊው ቢዩቻናል ክሬት ቻናል ተከፈተልን ማለት ነው። እና እህቶች ወንድሞች እይቱ በቀላሉ እንደዚህ መክፈት እንችላለን። እና ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ሰብስክራይብ አድርጉ። ሰላማችሁስ ቲ በለልጅ ሰላም